በማራ ፋኑ በጎጃም የጎጃም አጋው ምድር ክፍለጦር የቢትወደድ አያሌው ብርጌድ በቀን ሶስት ስድስተኛ ወር 2017 ዓ.ም ጠላት በሶስት አቅጣጫ ተንቀሳቅሶ ነበር። ይህን ጠላት እንግዲህ በሁሉም አቅጣጫ በአቸፈር በሚገኙ አቅጣጫዎች ድል ከመታ በኋላ ሰራዊታችን፣ ህዝባችን በዚህ መልኩ ወቶ እየተቀበሉ ይገኛል። ህዝባችን ደስታውን እየገል በተመሳሳይ በዚሁ ቀን እንግዲህ ከኢስማኤል አቤ ጉበኛ ሻለቃ አምስት የስርዓቱ አገልጋይ ካድሬዎችን ይዛ ወጣለች። ከሊበን ከተማ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር የቢትወደድ እያለ መኮንን ብርጌድ የህዝብ ግንኙነት ፋኖ የበልጣን ሆነ ትባላሉ። ህብረተሰባችን በዚህ መልኩ እየተቀበለን ይገኛል። ይቀጥላል። ተከታተሉ። የብርጌዱ አንድ አካል የሆነችው ከወርዋሪ ሻለቃ ወይም ደግሞ እናት ሻለቃ በመባል የምትጠራው በሁለቱም አቅጣጫ መጀመሪያ ወደ ሊበን በመወርወር ቀጥሎ ወደ ቁንዝል አካባቢ በመወርወር ፋታ በመንሳት ታላቅ ጀብድ ስትሰራ ውላለች። እንግዲህ በዚህ መልኩ ህብረተሰቡ እየተቀበለን ይገኛል። ይቀጥላል። ገና ተከታተሉን። ፋኖ ይበልጣል የሆነ ጀግና ነው። የብርጌዱ የህዝብ ግንኙነት ኃላፊ ነኝ። በዚህ መልኩ ነው። ተከታተሉን። ሻለቃ ወይም ተወርዋሪ ሻለቃ ማሳጫ ለአምር ስትሰራ ውላለች። ደስታ ጎበኛ ሻለቃ ለቃ በጋራ በመሆን ታላቅ ጀብድ ሲሰሩ ነው አይኔ ይመስላል። እንግዲህ አጠቃላይ ሁላችን በዚህ መልኩ ይመስላል። ህዝቡ በነጭ ሰጦ ድጋፉን እየገለጸ ይገኛል። እናመሰግናለን።